መዳም ቤት የምትሰሩ እንዲሁም ደግሞ ልጅ ያለበት የልጅ መስወድያ ያለባችሁ እህቶቼ ባካችሁ ከዚህ ነገር ተጠንቀቁ ማለት ነው። ዛሬ ላይ እኔ በሚሰራበት ጀማ ላይ አንዲት ህፃን ሞታለች ማለት ነው እና ባካችሁ ይህንን ቪዲዮ ላይክ ሼር አድርጉት። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁን? ይገውሉ ሰላም ነው አላ ሱብሀነ ተዓላ በያላችሁበት ሰላማችሁን ያብዛልኝ። ክርስቲያን ወገኖቼም ሰላም ብያለሁ። አላ ሀገራችንም ሰላም አድርገን እኛም በያለንበት አላ ይጠብቀን እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ መግቢያ ላይ እንዳያችሁት፣ እባካችሁ እባካችሁ መድሀኒት ቤት ስትሰሩ በተለይ ደግሞ ልጅ ያለበት ቤት የምትሰሩ እንዲሁም ደግሞ የልጅ መሱልያ ያለባቸው ቤቶቼ ጥንቃቄ አድርጉ ማለት ነውና እኔ በምሰራበት ጀማ ላይ ከትናንት ወደ አንድ ልጅ ሞታለች። ማነው ዛሬ ሴቲዋ ተደውሎ ተነግሯት፣ ቅድም ነግራኛለች። እንዲሁም ደግሞ ቤት ውስጥ አንድ ፓራላይዝ የሆነች ልጅ አለች። የስድስት ዓመት ልጅ ማነው እሷ በአረብያ ነው የምትሄደው በእንደዛ አይነት አረብያ ሆኖ ይሄኛው ያኛው ፕላስቲክ ነው ግን ይሄኛው ሀዲድ ነው እና ብዙ ጊዜ በሩ ጋር ደረጅ ስላለ እሱ ጋር እንዳትሄድ አደራሽን ብላ ትናንትና እነሱ እንኳን ባይጠብቋት አንቺ ጠብቂያት እባክሽታ ምናምን ስትለኝ ምን ሆነሽ ነው ምን ተፈጠረ ስላት እንዲህ እንዲህ አንድ ህፃን ልጅ ገና የስምንት ወር ህፃን ልጅ እንደሞተች ነግራኛለች ማለት ነው እና እህቶቼ ተጠንቀቁ፣ ማለት ነው እና ወላሂ ነው የምላችሁ። እኔ ከዚህ በፊት አጋጥሞኛል። ብዙዎቻችሁ ታቋላችሁ፣ እኔን የምትከተሉኝ ከዚህ በፊት የምታቆኝ እህቶቼ ቪዲዮ ሰርቼ ነግሬያቸዋለሁ ማለት ነው እና እንደዚህ አይነት ነገር ስላጋጠመኝ እኔ እዚህ ጀማ ላይ እዚው ጀማ ላይ እኔ አሁን በምሰራበት ቤት ሳይሆን በፊት ወንድማ ቤት የሰራ ነበረ፣ ለአራት አመት ሰርቻለሁ። እዛ ልጅ ነበረ ምዘው ማለት ነው። አሁን እዚህ የምሰራበት ቤት ምግብ ነው የምሰራው፣ እዛ ግን ልጅ ነበረ ምዘው ልጅ መስል ያለብኝ ቤተጸዳለው፣ ልብስ ተወክሳለሁ ቃጥ ባለው በቃ የቤቱን ሙሉ ስራ እኔ ላይ ነበረ ማለት ነው እና ነግሬያቸዋለሁ። እንዲሁ ልጆች ደግሞ በተለይ ደግሞ ከነዛ ልጆች የበለጠውን ህፃናቶች ባሉበት ቤት ትልልቅ ልጆች ካሉ እነዛ ልጆች ከፍተው ሲተውት በሩን እናንተ ላታዩ ላታቁ ትችላላችሁ። በዛ አጋጣሚ ልጆቹ ደግሞ ይሄ አረብያ ታውቃላችሁ፣ እዚጋ ፎቶን አስቀምጥላችኋለሁኝ። እዚጋ እንደሚታዩት ይህ አረብያ በጣም አደገኛ ነው፣ ሀባይቢ ማለት ነው። እና እኛ ለመስራት ብለን መተን ደግሞ በሰው ሀገር ላይ ህይወታችን እንዳይበላሽ ታውቃላችሁ። የሰውዲ ህግ ደግሞ በጣም በጣም ከባድ ነው። እንዲሁም ደግሞ አረቦቹ እናንተ እንኳን ባታረጉት ወይም ደግሞ እናንተ ስራ ላይ ሆናችሁ ሰዎቹ ሳያውቅ አርተው ልጆቹ የሆነ ነገር ቢደርስባቸው ሰራተኛ ናት ብለው ነው እናንተ ነው ተጠያቂ የሚያደርጉት ማለት ነው። እና እኔ እንደነገርኳችሁ በሚሰራበት እዚህ ወንድሟ ቤት ስሰራ እዚች ሴትዮ እኔ በሚሰራበት አሁን በሚሰራበት ሴትዮ ወንድሟ ቤት ነበረ የምሰራው። ከዛ እዛ ልጅቷ በዚህ ባሳየኋችሁ አረብያ ላይ አድርጊያት፣ ከዛ እየተጫወትኩ እያለ መጥበቅ ሄደሽ እንትን ምሳ አቅርብልኝ አለችኝ ማለት ነው። ከክፍሏ ተኝታ ወጥታ ምሳ አቅርብልኝ ስትለኝ ከዛ እኔ ደግሞ በሰአቱ እንትን ከእሷ ነበረ የምጫወተው። ከዛ ልጅቷን ረብያ ላይ አድርጋት ጠብቂያት ብያት እኔ ወደ ስራ ሄድኩኝ። ማ ነው መጥበቅ ለእሷ ምግብ ለማቅረብ እና በዛ ሰዓት ልጆቹ ወደ ታች ወርዳሉ፣ ይወጣሉ፣ ይወርዳሉ፣ ይወጣሉ። ከዛ ታች ደግሞ የሰውየው አባትና እናት የሚኖሩበት ቤት ነው። አያታቸው ቤት ማለት ነው። እና እዛ ልጆቹም አሉ እዛ ደግሞ የእናትን ቤት ስለሆነ ሁሉም ሰው ይዛ ነው የሚሰበሰበው ማለት ነው። እና ከዛ ከአንዴ ወጡ ወረዱ ከዛ በሩን ዘጋ አንዴ ወጡ ወርዱ ዘጋው ዘጋው ዘጋ። መጨረሻ ላይ ግን እሷ ያለችኝን ነገር እየሰራሁኝ እሷ ግን ስልኳን እየጎረጎረች ነው። ልጅቷ አጠገቧ ናት። የምትንቀሳቀሰው ቤቱ በላጥ ነው ማለት ነው። እና ከዛ እሷን እያት ብዬ እኔ ወደ ስራ ሄድኩኝ ያለችኝን ለማድረግ ማለት ነው። ከዛ ወንድምየው ደግሞ በሩን ከፍቶ ትቶታል። እኔ ያላየሁትም እና ልጅቷ ከሶስተኛ ፎቅ ወደ ታች ወደቀች፣ ማለት እስከ ሁለተኛው ፎቅ ድረስ ተንከባላ ከነ አረብያዋ ከዚህ ካሳየኋቸው አረብያ ጋር ወደቀች። ጭንቅላቷን መቶት እንዳለ ፊቷ ወደ እንትን ካለሩ ወደ አረንጓዴ ነው የተቀየረው። አረንጓዴ ሳይሆን አዝረቅ አዝረቁ ምንድን ነው የሚባለው እኛ ሀገር ላይ ጠፋብኝ፣ ወላሄ ከለሯዋ ወደ እኔ የለበስኩት እዚጋ ትሸርት ንትን ይታያቸዋል ወደዛ ነው የተቀየረችው ለምን ደሙ እንዳለ ከአፍንጫዋ ደም መፍሰስ ጀመረ ጸጥ አለች ማ ራሷን ሳተች ልጅቷ በሰአቱ እኔ የሞተች መስሎኝ ነበር የጮህኩት ሴቷ ሳትደርስ ነው እኔ ቀድሜ እሷ ላይ የደረስኩት እኔ ያኔ የአምስት ወር እርጉዝ ነበርኩኝ ማለት ነው ሁለተኛ ልጄን እና እርጉዝ ሆኜ ነበር እዛ ቤት የምሰራው ከዛ እኔ እየሮጥኩኝ እርግዝና ረስቼ ልጅቷን እየሮጥኩኝ ወርጄ ሰአን ስቼ እየአቅፌ እየጮኩኝ፣ ሴቷ ደግሞ መታ እኔ ላይ እኔ እጁ ላይ ንጥቅ አድርጋ ነው የወሰደቻት። በቃ እኔ ጥፋተኛ እንደሆንኩኝ አድርጋ ንጥቅ አድርጋ ውስታ አንትል መስል አለችኝ። ሆን አንቺ ነች ተጠያቂ አለች። እኔ ምን አገባኝ ስላት፣ አንቺ ነች ተጠያቂ አይተሻት ቢሆን ኖሮ ይሄ ባልደረሰባት አለችኝ። ወደ አሁን የተቀየረችብኝ እኔ አይደለሁም ጥፋተኛዋ ራሷ እያለች። አስቡት እንግዲህ በኋላ ላይ ግን ሰውየው መጣ። እኔ እየጮኩ ነው፣ በቃ እየሞተች መስሎኝ ለምን እዚህን ሀገር ህግ ስለማቅ ወደ ሁኔ። እንደዛ ስትለኝ ደግሞ ፍርሃቴ የጨመረ ማለት ነው። ሆዴ ላይ ልጅ አለ፣ እንደገና እንደ ሁለተኛ ልጅ አለኝ። ልጄን ደግሞ ያኔ ወደ ሀገር ሸኝቻት አለው፣ ገና አዲስ ነው የሸኝኋት። ወላይ በቃ ህይወቴ እንዳለ ተመሰቃቀለ ማለት ነው። ልጄ ከሄደች ገና አን ሁለት ወሯ ነው። እዚች ልጄ ደግሞ አምስት ወሯ ነው። አስቡት እንግዲህ በቃ በሀሳብ በጭቅ በቃ ጭንቅ ብሎኝ እንዳለ በቃ ህይወቴ በዛች ሰዓት እየበቃ ናፍሴ የሚወጣ ነበር መሰለኝ። ሰውየው ደግሞ እህዴ እህዴ እህዴ ያለኝ ማንነው ደውላ ጠራችሁ፣ መጣ። ተረጋጊ አለኝ። ከዛ በኋላ ልጅቷን ወደ ሐኪም ቤት ወስደው ለሁለት ቀና ቆይዋት በኋላ ጤነኛ ሆነች አልሐምድሊላ። ከዛ በኋላ በጣም ነው የምፈራው እና ልጅ መያዝ አቆምኩኝ ማለት ነው። ከዛ በኋላ እስካሁን ልጅ ልጅ ያላቅም አራት ዓመቴ ልጅ ልጅ ያላቅም ነው የልጅ መያዝ በጣም ነው እኔ ልጆች መያዝ መጫወት ምን ማለት እፈልጋለሁ፣ ግን በዚህ ነገር ምክንያት ብቻ ልጅ ላለመያዝ ማልኩኝ ማለት ነው። እና ተጠንቀቁ፣ ጥንቃቄ አድርጉ። ናምሀባይ ተጠንቀቁ፣ እራሳችሁን ጠብቁ። እንዲሁም ደግሞ የልጅ መሶሊያ ካለባችሁ ልጆቹ እንትታችሁ ሌላ ስሩ ስትባሉ ልጆቹ አረብያ ላይ ከሆኑ አረብያውን ከአረብያ አውጥታችሁ ወደ ታች አድርጓቸው ማለት ነው። ለምን በተለይ ደግሞ ፎቅና ምድር የምትሰሩ እህቶች ፎቅና ምድር ሹጋ ከሆነ ምንም ችግር የለም። ግን ፎቅና ምድር ከሆነ ልጆች ካሉ ከአንድ ሁለት፣ ከሁለት ሶስት ልጆች ካሉ በጣም አስቸጋሪ ነው። በሩ ማን ከፍቶት እንደሚወጣ አታቁም። መጨረሻ ላይ ግን ችግሩ ሁሉ እናንተ ላይ ነው የሚሆነው። ማን ነውና ተጠንቀቁ። አላህ ይጠብቃችሁ የሚጠብቀንም እቺ ልጅ ላይ እንደነገርኳችሁ ለኢድ እየተዘጋ ታውቃላችሁ። አረቦች ገና በሁለት ወር ኢድ በሁለት ወር እያለ ነው መዘጋጀት የጀመሩት። እኔ ያለውበት ሴትዮ ገና ሸዋሌ ሸዋሌ የሸዋሌ እንትን የመጀመሪያው የቢስሚላሂ ረህማኒ ኢደል ፈጥር እንደወጣ ነው ወታ ወደ ሱቅ መዞር የጀመረችው። አስሬ በሽየን ትጠልባለች፣ እንደገና ታመጣለች፣ ትወስዳለች፣ ትቀይራለች፣ ትጨምራለች፣ ትዋውጣለች። በቃ የማታረገው የለም። አሁን ደግሞ በዚህ ሳለ ጭንቅንቅ ላይ ናቸው እና ያችም ሴትዮ እንደዚሁ ልጅቷን እሷ ሱቅ እየሄደች ልጅቷን ጠብቂያት ብላ ልጅቷን ለእሷ መስል ሰጣት ለሰራተኛይቱ። እሷ የኢድ ልብስ ለመግዛት በሄደችበት ነው ልጅቷ ወድቃ የሞተችው ማለት ነው እና እንደነገር ኳቸው ትልልቅ ልጆች አሉ። እነዛ ልጆች በሩን ከፍተው ትተውታል። እሷ አላየችም። እሷ ስራውን እየሰረች ልጅቷን አረብያ ላይ አድርጋት፣ ግን ልጆቹ ከፍተው በወጡት በር ልጅቷ ወጣ ተንከባላ ነው የሞተችው ማለት ነው እና ወዳው ነው እንደወደቀች ነው ህይወቷ ያለፈው ማለት ነው። ሐኪም ቤት ወስደውት ነበረ፣ ግን ሐኪም ቤት ነፍሷ ወዳው ነው እንደወደቀች ነፍሷ እንደወጣ ነው የነገሯት። አሁን ላይ ሀዘን ላይ ናቸው። እንዲሁም ደግሞ ሰራተኛ ትሆን እንዳሳዛት ነው የሰማሁት ማለት አስቡት፣ እንግዲህ እኔ እንጀወር ላይ በጣም ነው ከባድ የሚሆነው ማለት ነው። እዚህ ሀገር ላይ ትንሽ ነገር እንኳን ጥፋት ብታጠፉ በጣም እዚህ ሀገር ህግ፣ በነገራችን ላይ እዚህ ሀገር ህግ እንትን አረቦቹ የሆነ ውሸት ጨማምሮ አምሮ እንትን ካላሏችሁ በስተቀር በስነ ስርዓት ነው። በቃ ላይ የሀገር እንትን የዜጋዬ ነው አጅነቢይ ነው የሚባል ነገር የለም። እዚህ ሀገር ላይ ህግ ህግ ነው፣ በቃ ለሰራችኋት ነገር ትጠየቃላችሁ። አረቡን ቢሆኑ እናንተ ላይ ችግር ካደረሰ ለሰራው ነገር ትክክለኛ ህግ ነው የሚሰጠው እዚ እዚ ትክክለኛ ህግ ነው የሚፈረደው። በሸሪያ ነው የሚተዳደሩት። ግን እናንተ የምትሰሩባቸው ሰዎች ምክንያት የሆነ በቀናንተ ሲቀየሟችሁ ደግሞ እንት ወንጀል ያበዝባችኋል እንጂ እናንተ ያላጠፋችሁትን ጥፋት አይፈረድባችሁም። ግን አረቦቹ እናንተ ላይ እንዲፈረድ ካደረጉ በቃ እነሱ ፖሊሶቹ የሚያምኑት እነሱን ነው በብዛት ማለት ነው። እና ማንም ከሀገሩ ዜጋ ጎን ነው የሚሆነው። ግን ህግ ደግሞ ህግ ነው ማለት ነው። እና አላህ ይጠብቀን፣ የሚጠብቃችሁም ወዳችኋለው። አባይቢ ራሳችሁን ጠብቁ። አላህ ደግሞ ከኛ በታች አላህ ይጠብቀን። ሰላማችሁ ይብዛ። የዛሬ ቪዲዮ ይሄንን ይመስላል። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። የወዳችኋለው ከኔ በላይ ውደዳችሁ። ሰላም አለይኩም።